እሺ፣ ዛሬ ደግሞ እንደዚህ አማረ ሁልጊዜ ማታ ማታ የምንጠቀመው የፊት ስክራፕ እየላችሁ መጥቻለሁ። በተለይ ደግሞ በሙቀት ለተጎዳ እንደዚህ ብጉር ላጠቃቸው የውላቸውን የፊቴ ማዳቱ በፀሐይ እንዲሁም ደግሞ ብጉር ችፍ እያለብኝ እየወጣ ነው። እሱ ምንድነው ሙቀት በጣም እንደምታውኝ ላቸው ፊቴ ሁላ በጣም ተቆርቆር ነው ያለው። ስለዚህ እሱን ለመመለስ ምንድነው ያደረግኩት፣ ሁል ጊዜ ለሳምንት የሚሆነኝን ማስክ ነው የሰራሁት ማለት ነው። ሰላም ውዶቼ፣ እንዴት ናቸው? ሰላም ናቸው ይናለው? እግዚአብሔር ይመስገን ደህና ነኝ። በያላችሁበት አለም ዳርቻ ሰላማቸው በዝትርፍ ይበልን እያልኩኝ እንግዲህ መግቢያ ላይ እንደነገርኳቸው ዛሬ እየላችሁ የመጣሁት እንግዲህ ሁሌም ማታ ማታ በየቀኑ የምንቀባው የፊት ክሬም ወይም ደግሞ እንደ ማስክም እንደ ስክራፕም መጠቀም እንችላለን ማለት ነው። እዚ ጋ እንግዲህ በመጀመሪያ ደረጃ እዚ ጋ እየላችሁ የመጣሁት እንትን ነው፣ ኪያር ነው ወይንም ደግሞ በአማርኛ አላቅም እና እና በአማርኛ አላቅም እንግዲህ፣ በአረበኛ ኪያር ይሉታል ማለት ነው። እዚህ ጋር እንግዲህ አንድ ኪያር አለ፣ ሌሎች ግብአቶችም እንጨምራለሁ። እናንተ ግን ቪዲዮን እስከ መጨረሻው ተከታተሉት፣ ምክንያቱም ይጠቅማቸው በእርግጠኝነት ማለት ነው። ይሄንን ለራሴ ብዬ የሰራሁት ነው። እናንተም ደግሞ በእርግጠኝነት ትጠቀማላቸው ማለት ነው። እንደዚህ ፈቀፍቀዋለሁኝ ኪያሩን፣ እንግዲህ አጥቢዋለሁኝ ማለት ነው እና ኪያሩን እንደዚያ አጥቤዋለሁ። በደንብ አድርጌ ፈቀፍቀዋለሁኝ። ውሃውን ስለሆነ የሚያስፈልገኝ እንትኑንም፣ በነገራችን ላይ አንጥለውም። ይህንን ውሃውን ጨምቀን ማለት ነው። እንደዚህ ፈቅፈቅ አድርጌ አንድ ኪያር ብቻ ይበቃናል። ያው እስከ ሰውነታችሁ እንደዛ በዛ ላላችሁ ለሁለለ ሶስት ከሆነ የምትሰሩት ያው በጥፍ ስሩት ማለት ነው። እኔ ግን ለራሴ ብቻ ስለሆነ ለአንድ ሳምንት የሚሆን ነው የምሰራው። እንግዲህ እዚህ ጋር ጨርቅ፣ ንጹሕ ጨርቅ አለችኝ። ይቺ ጨርቅ ለማጥለል በጣም ነው ምትመቸው። እንደ ከረጢት ናት በቃ። የሆነ ታሰላብናል፣ ትደፋብናል ብላችሁ እንኳን አንተና ልም ማለት ነውና፣ እናንተ ይህቺ ጨርቅ ከሌላችሁ ወይም በነጠላ ነጠላ ከሌላችሁ ደግሞ በሻይ ማጥለያው በሱ ማጥለል ትችላላችሁ ማለት ነው። ግን ጭምቅ አድርጎ እንዲያወጣላችሁ ውሃ እንዲሰጣችሁ እንደዚህ በጨርቅ ነክ ብትሰሩ አሪፍ ነው ማለት ነው። በዚሁ አጋጣሚ ደግሞ ለቻናል አዲስ ከሆናችሁ እንኳን ደህና መጣችሁ። ላይክ ሰብስክራይብ እያደረጋችሁ ተቀላቀሉ። እንዲሁም ነባር ቤተሰቦቼ ሁሌም ላይ ሼር እያደረጋችሁ ስለምታበረታቱኝ አመሰግ- አመሰግናለሁኝ። እንግዲህ እዚህ ጋር ሌላኛው ግብአት የምንድን ነው? ተልባ ነው። ተልባን እኔ ታውቃላችሁ፣ እኔ ተልባን በሳሙና መልኩ በእንደዚህ በማስክ የምጠቀመው ሁልጊዜ። በነገራችን ላይ ተልባን ሁልጊዜ እንደዚህ ማስክ መስራት የማትችሉ ከሆነ በሳሙና መልኩ እንደኔ ሁሌ ፊታችሁን መታጠብ ትችላላችሁ፣ ሰርታችሁ ማለት ነው። ከታች ያለላችሁ ብዙዎች ደግሞ ሰርተውት በጣም ብዙዎች ለውጥ እንዳያምጥተውበታል ማለት ነው፣ የሩዝ እና የተልባ ሳሙና ማለት ነው። እንግዲህ እዚህ ጋር ሁለት ማንኪያ ታልባ ነው የተጠቀምኩት። ሌላኛው ግብአቴ ደግሞ ሩዝ ነው። ጨምር እናንተ ከዚህ ውስጥ ሩዝን አለመጨመርም ትችላላችሁ። እኔ ግን ሩዝና ተልባ እንደምታውቁት በጣም ነው የሚስማማኝ ለፊቴ እንዳልኳቸው በሳሙናው ራሱ አልቆብኝ አሁን ጊዜ ጥቼ መቼ እንደምሰራው አጠይቄ በቃ ትንሽ ነው የቀረች ማለት ነው። እና እዚጋ እንግዲህ በምታዩት አንድ ብርጭቆ ውሃ ተጠቅም ያለውኝ የሚበቃኝን ያህል ማለት ነው። እኔ ውሃ በጣም እንትን እስከሚድረስ አልጠብቀውም ጀሊውን ነው የምፈልገው ማለት ነው። በደንብ አርጌ ጀሊውን እስከሚሰጠን ድረስ ግን እንትኑን እጠቡት። ብቅ ምናምን ካለው ሩዛችሁ ብታጥቡ አሪፍ ነው። እኔ ተልባው የታጠበ ነው ታጥቦ የታሸገ ነው ማለት ነው። ግን ብናጥበው ምንም አይደለም። እና እንደዚህ አድርጌ በደንብ አድርጌ ጀሊውን እስከሚሰጠኝ ድረስ በደንብ አንተከትከዋለሁ። እኔ ቢያንስ ስለ ያው እሳቷም ሀይለኛም ሀይል ስለሌለው እሳቱም ያው አነስተኛዋ ላይ ስለጣድኳት ለአምስት ደቂቃ ምናምን ማቆየት እንችላለን ማለት ነው። እንደዚህ አድርጌ በደንብ አድርጌ አሁን ጀሊውን እየሰጠኝ ነው። ወደ ጀሊነት እየቀየረው ነው። እንዳልኳቸው በደንብ ያው ለአምስት ደቂቃ በቂ ሆነው እና ወደላይ ላይ ሩስ ስላለው ወደላይ ይገነፍልብናል ማለት ነው። እና አሁን እንግዲህ ከአምስት ደቂቃ በኋላ እንደዚህ ያጠፋዋለሁ። በጣምም አልወፈረም ጄሊም እስከሚሆን ድረስ መጠበቅ። ማቀዝቀዝም ትችላላችሁ። በእጃችሁ በጨርቅ ላይ አድርጋችሁ መጭመቅ ተፈለጋችሁ ማለት ነው። እኔ ግን ሌላ ግብዓት ስለሚጨምርበት ትኩሱን ነው የፈለግኩት። ምንድ ነው የሚጨምርበት ግብዓት ቶሎ እንዲቀልጥልኝ ይፈልጋለኝ ማለት ነው እና እንደዚህ አድርጌ ወደ አሁኑ ጥልል ሳረገው ጄሊውን ወደ አሁኑ ነው የሰጠኝ። ነገር ግን ጭምቅ አቆይታችሁት ትንትንታላችሁት ወፈር ያለ ነው የሚሆንላችሁ። እዚህ ጋ እንግዲህ ሌላኛው ግብዓቴ እንግዲህ ቫልዚን ነው። ቫልዚን ኦሪጂናሉ ነው ያለኝ። ያው ብጉር ላለባችሁ ባትጠቀሙት አሪፍ ነው፣ ግን አነስ ብታረጉት ምንም ችግር የለውም። ማታ ማታ ስለሆነ የምንጠቀመው ብዙ ነገር ስለጨምርንበት ችግር የለውም። እኔም አሁን እንዳልኳችሁ መግቢያ ላይ በጣም ሙቀትዬ አሁን በአሁኑ ሰዓት ሙቀት ላይ እኔ ሙቀት አይስማማኝም። ነገር ግን ያው በሙቀት ሰዓት አሁን ላይ ውጩ በጣም ነው የሚወጣው። ለልብስ ማስጣት ለብዙ ነገር ማለት ነው እንነግሪያቸዋለሁ። እና ብቻዬን ስላለውኝ እንደዚህ ነኝ ማለት ነው። እና እዚህ ጋር እንግዲህ አንድ ማንኪያ ተጠቅሜያለሁኝ። በትንሿ በሻይ ማንኪያ ነው የተጠቀምኩት፣ እኔ አነሳ አርጌን የተጠቀምኩት። እናንተ በዛ አድርጋችሁ መጠቀም ትችላላችሁ ማለት ነው። እና እንደዚህ አድርጌ እና እንደዚህ ቀለጥ ሲልልኝ፣ ቅድም የፈቀፈቀ ነው የኪያሩን ውሃ እንጨምረዋለን እዚ ጋር በዛ አድርጌ ነው የምጨምረው። ግን ያው በማንኪያ ልለካላችሁ ነበረ፣ ነገር ግን ማንኪያዋ በጣም ትንሽ ስለነበረ ይታወቁት ማለት ነው። እና እዚ ጋር እንግዲህ በግማሽ የሚሆነውን ውሃ ጨምረዋለሁ። እየቀላቀልኩት ነው፣ በደንብ እንዲቀላቀልልኝ እያደረግኩ ነው በደንብ አድርጋችሁ ወይም እሳት ላይ አድርጋችሁ ራሱ ብትንትን ብትሉት ምንም ችግር የለም ነገር ግን እኔ ፍሬሹ እንዲሆንልኝ እንደዚህ አድርጌ ነው የተጠቀምኩት ማለት ነው በደንብ እንዲቀልጥልኝ እዚህ ጋር እንግዲህ ሌላውኛው ግብአቴ ደግሞ ምንድነው ቤቢ ኦይል እሱን ነው የምጨምረው እናንተ ይሄ ከሌላችሁ ግሊሰሪን መጠቀም ትችላላችሁ ታላችሁ ውሰየው ከሌላችሁ ችግር የለም ቫልዚን ብቻ ጨምራችሁ መጠቀም ትችላላችሁ፣ ወይም ደግሞ ለፊታችሁ የሚስማማችሁን ዘይት ማድረግ ትችላላችሁ ማለት ነው። እና እንደዚህ አድርጌ ሁሉንም አብሬ ተቀላቀልኩኝ። በኋላ ያው እየረጋ ነው ያለው እንትን ስላለው ማለት ነው። ቫልዚኑ እየረጋ እየረጋ ነው ወደ አሁኑ እየመጣ ያለው ማለት ነው። እዚህ ጋር እንግዲህ ነጽሁ፣ ቃለች እዚች ላይ እንደምታዋት በደንብ አድርገው በጣም ነው ደስ የሚለው የሆነ ሲወርድ እራሱ ፊታችሁን ስትቀቡት በጣም ነው የሚያብረቀርቀው ማለት ነው። ይሄ ፊታችን ላይ የተሸበሸበው አይናችን ስር ለመጨማደድ ያለው እሱን ያስለቅቅልናል ማለት ነው። እና እንደዚህ አርጌ እንግዲህ እኔ ፍሪጅ ውስጥ ነው ያደረግኩት። ምክንያቱም እንዳልኳችሁ ፍሬሽ ስለሆነ ጄሊው፣ እሳት ላይ ስለተጣደ እንዳይበላሽብን በተለይ ደግሞ እኔ ሙቀት ሀገር ስለሆንኩ ሙቀቱ ወደውኑ ነው የሚያበላሸው ማለት ነው። እዚህ ጋር እንግዲህ ጥሬውን የቅድሙን የተልባውንና የእንትኑን አልጥለውም እንደዚህ አድርጌ የሩዙም ማለት ነው። እንደዚህ ፍሪጅ አድርጌ አንድ ቀን ፍጭት ታደረግና ምን አደርገዋለሁኝ ማስክ እጠቀመዋለሁ ማለት ነው። እዚህ ጋር ደግሞ ውሃውን በረዶ ቦታ አደርገዋለሁኝ ኪያሩን ውሃ ማለት ነው። እና እንደዚህ ይመስላል። እየተቀባሁ ደግሞ አሳያቸዋለሁ። እንግዲህ እንደምታውኝ እኔ በጣም ራሴን ሳየው ራሴ ራሴም በራሴ ራሱ በቃ ራሴ አይደለሁም ብዬ ነው ያሰብኩት። እንደምታውቁት በፊት ፊትሄ እና በፊት ላይ ማለት ነው። እሱን ለማጥፋት በጣም ነበር የደከምኩት። በጣም ብዙ ማለት ነው። ግን ነገር ግን ደግሞ ጠፍቶልኝ ደህና ውበቱ ተመልሶልኝ ነበር። አሁን ደግሞ መልሼ ወደዛው እየሄድኩኝ ነው ያለሁት ማለት ነው እና ውጭ ላይ ፀሐዩ በስመ አብ ወመንፈስ ቅዱስ። እኔ እስከ ዛሬ ድረስ የት ነበርኩ ነው ያልኩት። ማለት የሆነ አለ አይደለ፣ በቃ እሳት ላይ እየተጣዳችሁ ነው የሚመስለው ስትወጡ እና በቃ ጠዋት ላይ ልብስ ሳሰጣ ችግር የለም። ጠዋት በጠዋት ነው የሚሄደው ማለት ነው። ስታስገቡ ግን በጣም ከባድ ነው እና እና እንደዚያ ማለት በተለይ ሙቀቱ እንደዚህ የተጎዳ ልብስ ቲ በዛ ላይ ልብስ የምተኩሱ እንደዚህ ልብስ ላይ፣ ውጭ ላይ የምንወጣ፣ ምግብ የምሰሩ፣ በስማ ሁሉንም የምትዙ በጣም ከባድ ነው። ፊታቸው ግዴታ ምን መሆን አለብን መንከባከብ አለብን ማለት ነው። ግዴታ ነው ምክንያቱም ቢያንስ ቢያንስ ሙሉ ለሙሉ ባይጠፋልን ራሱ እንኳን ምን እየሆነ ይመጣል፣ ፊታችን እኔ አሁን በፊት በጣም ስስ ነበር፣ በፊት ላይ ሳልንከባከበው ማለት ነው። አሁን ግን እግዚአብሔር ይመስገን በቃ ትክክለኛ የቆዳው ስለተመለሰ ቆዳ ስለወፈረ ምንድን ነው የሆነው፣ ያን ያህል ይችለዋል። ብጉርም ቢያወጣ ማዲያት ምንትን ቢል ችግር የለም ያን ያህል እንደ በፊቱ ደም፣ እንዲሁም ደግሞ ውሃ አይቋጠረም ውስጡ ላይ ማለት ነው። ውሃ አይቋጥርም። በፊት በጣም በቃ እንደዚህ ቆዳውን ስታዩት ውስጡ ባዶ ውሃ ነው። በቃ ምን ልበላችሁ የሆነ በቃ ስስ ነበር። አሁን ግን እግዚአብሔር ይመስገን። ሆኖም ግን እንደዚህ እያደረግን መንከባከብ አለብን። ራሳችን ፊታችን ተበላሽቶብናል በቃ አይመቸንም ብለን መተው አይችልም። ምክንያቱም ከራስ በላይ ንፋስ ነው እና ማለት ነው። እና ይህ እንግዲህ የዛሬው ቪዲዮ ይህንን ይመስል ነበር። ቪዲዮን ተወደዳችሁ ላይክ፣ ሰብስክራይብ እያደርጋችሁ ተቀላቀሉ። ቀሪውን እንግዲህ ፍሪጅ ውስጥ አድርጋችሁ